ሀረግዬ ሀረግ፣ ወይኔ ልጄን እ የተረገመች አሮጊት ማነው? በዚህ ሰዓት መርዶ ነው ያረዳት። ሀረግ፣ እንደዛ አይሆንም። ሀረግ፣ አትሞትም። እሺ ሀረግ፣ ምንም አትሆንም። አባት፣ ይቅርታ። ልጅ ታውቃታለህ። የሚያገኛትም ከሆነ በድንስ ጋር እንዲያገኛት ነው የምፈልገው። የሞቴን ቀን የምጠባበቅ

አንገተኛ ነው። በመንገድሽ ላይ የሚሰነቀሩ ብዙ እንቅፋቶች አሉ። ብልህ ከሆኑ ደግሞ እራሳቸው ዞር ይላሉ። እኔ በልጅነቴ ብዙ ዋጋ ከፍያለሁ። ቤተሰቦቼ ደግሞ በኔ ቂላቂልነት ከኔ ባሰ ብዙ ዋጋ ከፍያለሁ። ቂልና እድለቢስ ከሆኑ ግን አንቺ ታጽጃቸዋለሽ። ምንም አርጌ እንደማልከሳቸው አውቃለሁ። ነገር ግን አንድ ነገር በጣም እርግጠኛ ነኝ። አፉን እንዲዘጋ ማድረግ መቻል አለበት።

ፈጣሪ ሸክሙን ያደርግ ማለት ነው። ተሸካሚኑ ወርክ አድርጉ። አንዳንድ ነገሮች ከሩቅ ሲታዩ የሚለመዱ አይመስሉ፣ ግን መጥፎ ነገሮች ሁላ ሳይቀሩ ይባንናል። መች እንደሆነ አታረፉ። የሆነ ቀን ግን አለ። ምክንያት ዚች ምድር ላይ ተመላለሳል። በቃ ያላይፋችን እንደዚህ ናት። ነው ቻዩ። አባቴ እዚህ እየተፈተንሽ ትኖረለሽ እንጂ ተፈትኖ ማለፍ ነው

የሚቻል ነገር አይደል። አለሙና እግዜሩ ብቻ እንዳይመስልሽ። አንቺ ራሱ ራስሽን ነው ምረሹ እያጽናናይ ነው ፋራ እንዳት ምሩ እያጽናናው እንዳይመስል ከሁሉም በላይ ቀስም ስብር የሚያደርገው የሚያጽናና ሰው እንዴት አቦባነን ኩብሽ በቃ ፋራ ነገር ነሽ። ከንፈር እየመጠጠልሽ ደናላሽ ላሽ ያለውን ራብሽን ይቀሳቀስብሻል። ታዲያ ዳቦን ጨረቃ ላይ ሰቅሎ ነው የሚያሽቀብል። አልገባኝም። ላይፉ ራሱ ይገለጥልሻል። አሁን ባክሽን እኔን አታርኪም።

ምንድን እንደዚህ አይነት ቦታ የምንጠብቀኝ? የተሻለ ቦታ ትን ደረጃ ላይ ብለሽ ካሱች መሄድ ታውቃለህ። አሁንም ድረስ ልቤ ለአንተ ይመጣል። ከዛ በፊት ማወቅ ያለብሽ ነገር እንዳለ አይሰማሽም? ለምን እንደሆነ የታወቀ ስለሆነ ስለዚህ ተጨንቅ የማስቢም አላውቅም። እስኪ ንገሪኝ። ልቤ እስኪ ጠፋ ስለምወድ ነው። ቀጣፊ ነሽ ኪራ። ልብሽ የሚመታው ስለምታፈቅርኝ ሳይሆን ስለምትፈሪኝ እኮ። እኔ አንተን ልፈራ

ለምን ብዬ አንድ ቀን እንደምገልሽ ስለምታውቂ ነው። በፈጣሪ ስም የፈጣሪን ስም አትጥ። ፈጣሪ በእንዳንቺ አይነት ሰው የሚጠራ አይደል እኮ። አንተ እኔ ላይ እጅህን ልታነሳ? ማንም ላይ እጄ ማንሳት ፍላጎት መሆኑን ጭካኔ የለኝም። ቧቃነትህን አውቃለሁ እንዳታስረዳኝ። የምታውቂው ግን ደግሞ የምሸሽውን አንድ ሁነታ ልንገርሽ። ዩካን አንቺን ለመግደል ሽጉጥ መሆነ ጩቤ አላነሳም። ላንቺ እጄ አይንቀጠቀጥ። አይንሽን እያየው ከምድረ ገጽ አጣፋሽ። ኦ ወኔህ ማረከኝ።

ቆይ ግን በዚህ ምሽት የጠራሽኝ እንዲገልሽ ነው እንዴ? አታካብድ። መቼም አገልኝ። አትሳሰጭ፣ እገልሻለሁ። አታስቀኝ። መቼም አትገልኝ። ምክንያት እኔ ላንተ የምትታለብላም ነኝ። ድል ኮንክ፣ ላስረዳ። የምትታለብላምን ማንም አይነካት። እስክትነጥፍ ትታለብና በስተመጨረሻ መታረዱ አይቀርም። ያ ቀን መቼም አይመጣም። የሚመጣም ከሆነ እስከዛ ኢንጆይ ብናደርግ ምን ይመስላል?

ለምን ነበር ይፈልግሽ? የሆነ ስራ ልሰጥ ነበር። የምን ስራ? አየህ፣ እኔ ላንተ ክፉ አይደለም። ውለታ አሉ ፈልጋለሁ። ውለታሽ ገደል ይገባ ይችላል። ትወደዋለህ ከቀማው የህ ትብር ማለቴ፣ ከሰጠኸኝ እጥፉን አድርጌ እከፍልሃለሁ። አልገባኝም። ለምን እኔ እንደሰራው ፈልግሽ? ምንም ቢሆን ሌት ተቀን ልቤም ይመታለህ። ኤክሴስ ስለሆንክ ችላ አታድርጊ። ያጣ የነጣ በችጋራምነትህ ደግሞ ቤተሰቦችን ማግኘት ያልቻልክ ሰው ስለሆንክ

እና በዚህ ምክንያት ምንም ነገር ማድረግ እንደምትችል ስለገመትኩ። የማሰቢያ ጊዜ ያስፈልገኛል። እርሳው። በዚህ ጉዳይ መቼም ቢሆን አላወራም። እሺ፣ ምን ነበረ ያቺ መንቃረ ሀረግ የሚሏት? እንደ ጠፋሽ ታውቃለህ። ሳትሳደብ ማውራት አቺ ብን አስጨርሰኝ። ቀጥ እስካሁን አልተገኘችው ታውቃለሁ። እናም እንድታገኛ ትፈልጋለሁ። የምርሽ ነው? አረግ እንዳገኛ ገንዘብ ም ከፊ አ እና ታዲያ

እንድትገላችሁ

ሊዲያ እስከዚህን ሰዓት የምታመሽ ከሆነ እኮ እዛው ማደር ትችላለሽ። ለአይነት ጠላኝ አይደል? ርሚ፣ የማይመስል ነገር አትናገሪ። እኔ ጭንቅላቴን ለጥላቻ ከዘጋሁት ዘመናት ተቆጠሩ። ብታይ ሰዓቱ እንዴት እንደሚሮጥ ምንም ልናቆሙ አልቻለም። አንጻራዊ ነው። ከምትወጃቸው ሰዎች ጋር ስትወኝ ሁሌም እንደዛ ነው። እኔ ወዳጅ የለኝም። ላይኖርሽ ይችላል። ስለዚህ ያንተ የሰዓት ሳይንስ እኔ ላይ ሰራ

ወዳጅ ባይኖርሽም ቢያንስ ቆይተሽ የመጣሽበትን ህይወት ትወጃለሽ። ማንንም አልወደም። በጣም ጥሩ ደስ ይላል። ምኑን ያስደስታል? ጓደኞችሽም፣ ከእነሱ ጋር የምታሳልፊውም ጊዜ ስሜት ካልሰጠሽ እዛ መገኘትሽ አስፈላጊ አይደለም። እንዳታስበው፣ ጊዜሽን ከማይሆን ሰው በማይሆን ቦታና በማይሆን ነገር እያሳለፍሽ ነው ሊዲያ። በጣም አጭር ህይወት ነው ያለሽ። አታሟርትብኝ። እያንዳንዷ ሽርፍራፊ ሰከንድ ሊያሳስብሽ ይገባል። እኔ ምንም መጨነቅ አልፈልግም። እንድትጨነቂ አይደለም እንደዚህ የምልሽ

እንድታስቢ ነው። እና እንስሳ ነሽ እያልከኝ ነው? እንስሶች እኮ ክብር አላቸው። አቤት አቤት! እነሱ ፈጣሪ የሰጣቸው ተፈጥሮ ነው። እስኪ ዝም ብለሽ አስብም። በደረቅም በለመለመም በበረሃም የምናሰማራቸው እኛ ነን። ስለዚህ እረኛው ከሚጠብቃቸው በላይ ስልጣን ተሰጥቶታል። አልገባኝም። የተፈጠርሽበትን ዓላማ ካልኖርሽ እረኛ ያስፈልግሻል። እና የኔ እረኛ ማን ይሆን? የተገዛሽለት ሱስ

ራስሽን አሳልፈሽ የሰጠሽው ዳንኪራ ይሆናለሁ። ስድብህን በልኩ ብታደርገውስ። ዶክተር ዩሜስ ስሚ፣ ሊድ ጊዜው አስቸጋሪ እየሆነ ነው። በዚህ ሌሊት ቤት በሰላም መድረስሽን ማንም ጋራንቲ ሊሰጥሽ አይችልም። ገብቶሽ አለ የምልሽ ይመስለኛል። ሊጎዱሽ ይችላሉ። ታዝንልኛለ አይደለ? እድሜ ምንም ክፉ ነገር እንዲደርስብሽ አልፈልግም። አዎ ታዝንልኛለህ። ከቻልሽ ባትሄጂ፣ ከሄድሽ ባት አረፍቺ

ካረፈርሽ ደግሞ በአት መጪ ደስ ይለኛል። አጠገብ ያሉ ሰዎችን ማጣት አልፈልግም። አመሰግናለሁ ንጌታ ብድ ላይ ቆየን አይደል? ውስጥ ገብተን እንታቃቀፍ። ደስ ይለኛል ግን መጀመሪያ ማዘርጋት ትንሽ መቆየት አለብኝ። እጠብቃለሁ

ዶክተር፣ ምን እያደረግህ ነው? ተነሱ። ዶክተር፣ ተነሽ ይህ ተባልሽ አይደል? ጆሮሽ አይሰማም? ወዴት፣ የት፣ የት፣ ወዴት ምናምን ብሎ ጥያቄ የለም። ተነሽ ተባልሽ፣ ተነሽ። ዶክተር፣ የሆነ ነገር በላ። ይቅርታ፣ እኔ ከእሷ የተለየ አቋም የለኝም። ይልቅ ጊዜያችንን አትሻሙ።

እጅ ሴትዮ እየተንቋቋች ነው። አንዳችሁ ልትረዱኛ ትችል አዎ፣ ደስ ይለኛል። ጎሽ እንዴ ደግፊ እኔ ይጂ እኔ ነኛን ች ምነካሽ ማዘር፣ እንደምንም ብለው ይነሱ። ዶክተር አንተም እንደዚህ ያልክ አዎ፣ በቃኝ

ከዚህ በላይ ልንሸከምሽ አንችል። ማዘር ከዚህ በላይ እዚህ እንዲቆዩ አንፈቅድም። ልጅሽን፣ ባልሽን ገፋሽ። አሁን ደግሞ እኛን እስክደፊ ልንጠብቅ ነው።

ዛሬ የተሸከምናችሁ ሳይንስ ጭራሽ ከዛሽ ኮስማና ልጅሽ ጋር እንደ ምሽገር ተጣብቃችሁ ደማችንን መጠጣችሁት። እስከ ዛሬ ለዋልንላችሁ ውለታ ማመስገን ሲገባሽ ጭራሽ አፍሽን በሰፊ ትከፍቻለሽ። የምሸሸግበት የምጠለልበት ጥላ ኮልኝ።

እንደ ሰው ቤት ነን ብላችሁ አፍራችሁ ከዛሬ ነገ ቤት ፈልጋችሁ ትወጣላችሁ ስንል ጭራሽ መጤነታችሁን ረሳችሁት። ከዚህ በኋላ ለሰከንድ አልታገስም። አሁን ውጡልኝ!

እንደማይቶሽ እርግጠኛ ነኝ። አንቺ የማህጸኔ ቁራጭ ሆነሽ ተውሽኝ አይደለም እማ፣ ደከመኝ፣ መቋቋም አልቻልኩም። እና መፈርጠጡ ነው ቀላል፣ ጧሪ ቀባሪ የሌላትን እናት ትቶ መሄዱ ነው መፍትሄው? ይቅር በይኝ እናት፣ እኮ ነ ልኛ አልችልም። ምን

እና ልትሰናበችኝ ነው የደወልሽው። ሁሌም በልቤ እዚህች መቃብር ውርዳለሁ። አይሆንም፣ አይሆንም። ሚኒትሽ ደግመሽ ራስሽን ልትጎጂ ነው እማ? አልገበልሻል። ራሴን አላጠፋም። ምን አለበት እግዚአብሔር ጸሎታችንን ሰምቶ መልስ እስኪሰጠን ድረስ ብንታገዝ። ለአመታት ጠብቅ ነውኩ። በቃ ሚልሶ አልመጣም። በጸለይንበት ቦታ ባንገኝ

ምረቱን ለመቀበል ዝግጁ ባኖና ነው። በቃ እማዬ፣ ችግር ውስጥ እንዳልገባ፣ ደህንነትሽ ቢያሳስበኝ የደወልኩት በቃ እወድሻለሽ እኮ። እዛ ሆነሽ ፍቅርና ምቾትነት ራሴን እየቀጠወ ነው። ምን ዋጋ አለው? በቃማ ማድረግ የሚችለው ወይም ብቻ ነው። ወደ ቤት አልመለስምማ። አዎ

ሸሸ የማልችለው እውነት ነው ግን በቃ ልንቀበለ ይገባል። ጭካኝ ነሽ፣ ጭካኝ ነሽ። አዎ ጭካኝ ነኝ። ልጅ አይደለሽ እማ አዋቅሽን ይቅርበኝ። ዘመድ አልባ አይዞሽ፣ የሌላትን እናት የምትጥል ልጅ የለችም መቼም ራስሽን እናት አለኝ ብለሽ እናቷሽ አዋቂ

ነው ነኝ። አረክ ነው እንግዲህ ግድ የለኝም። እሺ። ከደቂቃዎች በኋላ ነበር የተባለ ይወራልሃል። ምን እያደረግሽ ነው? እናንተ ሞት ጠምቂ ይቀላል። ምን ይሄንን የመጽሑ እየመረረም የሆነ ግታው። ብዙ የደከምሽ ይመስለኛል። እኔ እያንዳንዱ ቀኔ የምር ስለምኖር ሞት አያስፈራኝ። ጥፍሮቹን አሽሎ ጥርሱን አቅጥጦ አይኑ ደም ለብሶ ቀስ በቀስ ሲጠጋ ሞት ነው ይፈራማናል።

አንድም ቀን ነፍሰ ገዳይ ትሆኛለሽ ብዬ አስቤ ያላቅ። ስከዳስ አደራዬ ሲበላ ኪዳኔ ሲሰበርስ እምነቴ ፈርሶ ቃሌ ባዶ ጩኸት ሲሆንስ? ተረጋግተሽ አውሪኝ ሀረግ። ሀረግ ለምን እንደ ትላልቅ ሰዎች የተፈጠረውን ነገር ተነጋግረን አንፈጥ? ብዙ ጊዜ ሰማሁ ግን ከቅቤ ላይ ሰልሰው ምላስ ሸወደኝ፣ አስመሳይነት በቁም ይቀበረኝ። ሀረግ፣ ምን እያወራሽ እንደሆነ ምንም እየገባኝ አይደለም። የጣልኩብህን አደራዬን አሽቀን ጥረት ለ-

እናቴን እንዳሮቂ ቃ የትም ጥላሃታል። እሱን ያልገባ እኔ ይህን ማዘር ላይ አላደረኩ። ዛሬም እንዳምትፈልጋለ እንዲያቶር ሚያስ እኔ እንድታምኝ ብዬ ምንም ነገር አላደርግ። የፈለግሽውን ነገር ማድረግ ትችላለሽ። የዚህን የሽጉጥ ቀላላ ተመልከት፣ ሞት ነው የሚተፋው። አታስፈራራኝ። አረክ ዘጠኝ ወር ከአምስት ቀን በወዳቸው ተሸክመው ወገባቸው ጎብጦ አልበላም አልጠጣም ብለው ከሰው ተራወጥተው ያሳደጉሽን እናትሽን ጥለሽ ሄድሽው። አንቺ ነሽ

አቶ ወደ ነው ማዘርና አይቻቸው ልምጣ። ከቀን ወደ ቀን ትሻሻላለ ብዬ ብዙ ታገስኩ። ጭራሽ ያለ ፍቃዴ ቤቴ ማምጣት ሳያንስህ ጭራሽ እስትንፋስህንም እንዲቆጣጠሩ ትፈቅድላቸዋለ። አሁን ይህን ያህል የሚያናግር ኬስ ሆኖ ነው? አይ አይደለም፣ በሆነ ባለሆነ የምጮ እብድ አደለም። ሊዲያ እኔ እንደዛ ልወጣኝ እኮ እኔ ልብ ወለድ ነው የምታርከው። ለምንድ ነው ግን ጣቶችሽ ሁሉ ወደ እኔ ለመቀሰር የሚቸኩሉት? መሰቀል ስለሚገባ ትችያለሽ እንዴ? ምኑን መስቀሉን

ብችል ብቺ ምን፣ በጥርሴ እዘለዝልህ ነበር። እንዳደረግሽው ነው የምንረዳው። አሁን ትወጣልኛለህ ወይስ ታደርቀኛለህ? አታስብ፣ እወጣልሻለሁ። እንዳትመለስ እሺ?

ተነስ ጭሷል ለምን ቀሰቀስክ አቡ ተነስና በትበትን በል የትም መሄድ አልፈልግም አባቴ ትንሽ ወዝ ወዝ ካላልሻው የውድስ ጮት ማያስቀምጠን አቡ የራስህ ጉዳይ እ አባቴ ጆሮን ከእኮ ደፍነት ከሆነ ሄድና ድረው የትም መሄድ አልፈልግም አልኳ እንደ ኧረ ፋራ ምን አይነት የድፍረት ጥግ ነው እባክህ በቃ መንቀሳቀስ ሙድ ላይ አይደለም ሙሴ የለ ኤልያስ መና እንደሆነ ከሰማይ ወርድ ኧረ አባቴ ትንሽ ወዝ ወዝ ዝም ብለህ

የሚሻለኝን እኔ አውቃለሁ። ወይ ካልሆነ የሆነ የትላንት የቀፈልኩ ሀሳብ ያለች አቦብ፣ ድግበኝ ና የሆነ ሻይ ነገር እንጠጣ። በቃ መጠጣት አልፈልግም። እናታሪያ ብርዱን መጠጣት ነው ሙዱሽ አይደለም። እናታሪያ የምልጠች ነው ሽጉጥ። እቺ መጨረሻ ብረቻ ሀሳብ ነች።

ነው አረጋቤ፣ በዚህ ጠራራ ጸሐይ ሙቀቱ ሙቀት ናቸው። አለም የምታንቀላፈው መቼ ይመስላል? ቀናት ይኝ መቼ እሳት ይየው እንኳን ለዛውም የሚንቀለቀለቱ ነፍሳት ሁሉ አንቀላፍቷል። የቀሩት ያንተ ድምጽ ነው የኔ ጆሮ ናቸው። አትሳሳች። እንዴት? ሌላም ጆሮ አለ። የማ? የሰይጣን። የኔ ከሱ ሳይተልቅ ምን እንደሚገርምኝ ታውቂያለሽ? ግን ሁለታችሁም እድለ ቢሶች ናቸው ማለት ነው፣ አንቺና ሴጣን

ምንም ልነግራችሁ የሚችለው የምስራች የለኝማ። አልገደልከትም። ጅል እመስልሻለሁ እንዴ? ተስማምተናል ሊዲያ። አላምንሽም። የራስህ ጉዳይ። ለማንኛውም አረግ ያለችበትን አውቄያለሁ። እውነትና ለምን ብዬ ዋሻ? ነው እና ፍጠና። በቅድሚያ አካፋፈሉ ላይ መስማማት አለብን። አሳስበ የምትለኝ ሁሉ ለመስማማት ጥሩ፣ እደውልሻለሁ